የዘንድሮው የኢትዮጵያ ከፍተኛ ሊግ የፊታችን ሚያዝያ 25 ይጠናቀቃል። ከሸገር ከተማ በመቀጠል በቀጣይ ዓመት ወደ ፕሪሚየር ሊግ የሚያድገውን ክለብ እስካሁን አልተለየም። ደሴ ከተማና ነገሌ አርሲ በቀሪ ሁለት መርሃግብሮች የሚያደርጓቸው ጨዋታዎች ወሳኝነት አላቸው። ግርማ ሞገስ ቁጥራዊ መረጃዎች እንደሚከተሉ ያስቀኝናል። የ2018 የውድድር ዓመት የኢትዮጵያ ፕሪሚየር ሊግን ለመቀላቀል የሚደረገው ጥረት አሁንም እንደ ቀጠለ ነው የሚገኘው። የ2017 የኢትዮጵያ ከፍተኛ ሊግ ውድድር ሁለት የተለያዩ ቅርጾችን ይዟል። በምድብ አንድ እስካሁን እልባት ያገኘ ምድብ ሆኗል። ምድብ ሁለት ግን እስካሁን ድረስ የደሴ ከተማና የነገሌ አርሲ ፉክክር እንደቀጠለ ነው የሚገኘው። ለማንኛውም ከዚህ ጋር የተያዙ መረጃዎችን ወደ እናንተ ለማድረስ ያክል በኢትዮጵያ ከፍተኛ ሊግ የ2017 የውድድር ዘመን በአንደኛው ምድብ ማለትም፣ በምድብ አንድ ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ 2018 የውድድር ዘመን ማደጉን አረጋግጧል። የቀረው ሁለተኛው ምድብ ነው። ሁለተኛው ምድብ ምን ይመስላል? በሁለተኛው ምድብ ላይ እየተፎካከሩ የሚገኙት ክለቦች ነገሌ አርሲ እና ደሴ ከተማ ናቸው። ሁለቱም ክለቦች እስካሁን እስከዚህኛው ሰዓት ድረስ ማለት ነው ሀያ ሀያ ጨዋታዎችን አድርገዋል። በሁለት የነጥብ ልዩነት ነገሌ አርሲ እየመራ ነው የሚገኘው። ብዙ ግብ በማስቆጠር ግን እስካሁን እየመራ የሚገኘው ደሴ ከተማ ነው። ሀያ ሁለት የግብ ልዩነት ይዟል። በአንጻሩ ነገሌ አርሲ ሀያ የግብ ልዩነት ይዞ በነጥብ የተሻለ ሆኖ እየመራ ነው የሚገኘው ከዛ ውጪ በዚሁ በኢትዮጵያ ከፍተኛ ሊግ ማለት ነው ሁለቱ ቡድኖች ያሏቸው ጨዋታዎች ቀሪ መርሃ ግብሮች ምን ይመስላሉ የሚለውን ለመመልከት ያህል ደሴ ከተማ ሁለት ጨዋታዎች ይቀሩታል። ከየካ ክፍለ ከተማና ከንብ ጋር ጨዋታውን ያደርጋል። የካ ክፍለ ከተማ በ23 ነጥብ 8ኛ ደረጃ ላይ የሚገኝ ነው። ንብ ደግሞ በ36 ነጥብ 3ኛ ደረጃ ላይ የሚገኝ ቡድን ሆኗል ማለት ነው። ነገሌ አርሲን ስንመለከት ከስልጤው ራቢና ከቦዲቴ ከተማ ጋር ነው ጨዋታውን የሚያደርገው። ስልጤው ራቢ በ22 ነጥብ ዘጠነኛ ነው። እንዲሁም ደግሞ ቦዲቴ ከተማ በ25 ነጥብ ሰባተኛ ደረጃ ላይ የሚገኝ ቡድን ነው። እነዚህ ሁለት ቡድኖች ናቸው እንግዲህ የነገሌ አርሲ ተጋጣሚዎች ማለት ነው። ስለዚህ በንጽጽር የደሴ ከተማ ወይስ የነገሌ አርሲ ተጋጣሚዎች ናቸው ጠንካሮች የሚለውን በቀጣይ ሁለት መርሃ ግብሮች የምንመለከት ይሆናል። እንደአጠቃላይ ግን ደሴ ከተማ ወይስ ነገሌ አርሲ በኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዘመን የምንመለከተው ክለብ የሚለው በጣም አጓጊ ሆኖ የቀጠለበት ሁኔታ ላይ ነው የምንገኘው። ለማንኛውም የኢትዮጵያ እግር ኳስ ፌዴሬሽን የውድድርና ስነ ስነስርዓት ኮሚቴ የስልጤ ወራቤ እንዲሁም ደግሞ ከነገሌ አርሲ ጋር ደሴ ከተማ ደግሞ ከየካ ክፍለ ከተማ አርብ የሚገናኙባቸውን ጨዋታዎች በተመሳሳይ ሰዓት ለማድረግ ወስኗል ማለት ነው። በዚህም ምክንያት እንግዲህ አዲስ አበባ ስታዲየም ከበርካታ ጊዜያት በኋላ የነጥብ ጨዋታን ያስተናግዳል። ደሴ ከተማ ከየካ ክፍለ ከተማ የሚያደርጉት ጨዋታ በአዲስ አበባ ስታዲየም ይደረጋል። ስልጤ ወራቤ ከነገሌ አርሲ ጋር የሚገናኙበት ጨዋታ ደግሞ በ አበበ ቢቂላ ስታዲየም የሚከናወኑ ይሆናል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን እነዚህ ሁለት ጨዋታዎች በተመሳሳይ ሰዓት እንዲደረጉ ያደረገበት ምክንያት ደግሞ ከነጥብ ማለት ከእግር ኳስ ጨዋታ ውጭ የሆኑ የስፖርታዊ ጨዋነት ችግሮች እንዳይከሰቱ ለማድረግ እና የተለያዩ እግር ኳሳዊ ያልሆኑ ጉዳዮች እንዳይከሰቱ ለማድረግ መሆኑን ያገኘነው መረጃ ያመለክታል። ለማንኛውም የኢትዮጵያ ከፍተኛ ሊግ የ2017 የውድድር ዘመን ሸገር ከተማን ወደ ኢትዮጵያ ፕሪሚየር ሊግ ካሳደገ በኋላ በሁለተኛው ምድብ ደሴ ከተማ ወይስ ነገሌ አርሲ የሚለው አሁን የሚጠበቅ ሆነት ሆኗል ማለት ነው። በቀጣይ ጊዜያት የሚደረጉ ሁለት መርሃ ግብሮች እጅግ የሚጠበቁ ናቸው። ስለዚህ የመዝጊያ መርሃ ግብሩ በአበበ ቢቂላ ስታዲየም የፊታችን ሚያዚያ 25 የሚከናወን ይሆናል። በዚህ መሰረት ከነዚህ ሁለት ክለቦች ማለትም ከደሴ ከተማ አሊያም ደግሞ ከነገሌ አርሲ የትኛው ቡድን ኢትዮጵያ ፕሪሚየር ሊግን የ2018 መርሃ ግብር ይቀላቀላል የሚለው የሚጠበቅ አብይት ሁነት ይሆናል ማለት ነው። የፊታችን ሚያዚያ 25 ከሁለቱ ክለቦች ሸገር ከተማን ተከትሎ ወደ ኢትዮጵያ ፕሪሚየር ሊግ ያድጋል የሚለው የሚጠበቅ ሁነት ይሆናል። አብረን የምንመለከት ይሆናል።